ስማ ማን እ እ ማ አጥ ከመጥ አይንሽ እናትሚ እ አይንሽ የማንከይ የማንከይ እ ሻውመት ነው እሺ ነው ደክ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የምትመለከቱት ወንድማችን በሳንኩራ ወረዳ ረግዲና ማዞሪያ ነው ረግዲና ማዞሪያ ከተማ ነው ያለው። ያው እንግዲህ ጅብ ይዞት ያው እንግዲህ ከተማው እያሳከመው ነው ያለው። አይናገርም፣ የኬት እንደመጣም አይናገርም፣ የማን እንደሆነ አካባቢውንም አይናገርም። ስለዚህ የምታውቁት ወንድሞች፣ ቤተሰቦች ማዞሪያ ሳንኩራ ወረዳ ማዞሪያ ከተማ ላይ በማዘጋጃ ውስጥ ክፍል ተሰጥቶት ያው ሕክምና እያደረገለት ነው ማህበረሰቡ ማዘጋጃ ኃላፊው ህክምና ያደረጉለት ነው። የምትፈልጉ ሰዎች ቤተሰቦች ይህንን ፎቶ እያያችሁ መታችሁ ያለበትን እንድትወስቱት በዚሁ ጥሪዬን አቀርብላችኋለሁ። ያው እንደምትመለከቱት ነው እንግዲህ ያው የት አካባቢ መሆኑን አይጠቅም አይናገርምም። ትንሽ አማዋልም መሰለኝ። ስለዚህ የሚታቁ ሰዎች ያው ሳንኩራ ስልጤ ዞን ሳንኩራ ወረዳ ማዞሪያ ከተማ ማዘጋጃ ጽህፈት ቤት ውስጥ ነው ያለው። ያው እንግዲህ ክፍል ተሰጥቶት አለ፣ እዛው ያው ጥበቃውም አለ፣ የማዘጋጃው ጥበቃ አለ። ሁላችሁም ያው እንድታዩት፣ ያው እንግዲህ ያው ቤተሰቡን ጋር እንዲደርስ ሼር ላይክ አድርጉት። ስማትሽ ላይ ማን ከይቆያታ ስሚ ማን አንተው ስምክ